ያ የመሪዎች ብቃት የህዝብ ጀግንነትና አንድነት የታየበት የአድዋ ድል 129 ዓመት ሞላው። ያ ለኢትዮጵያውያን ብቻ ሳይሆን የመላው የጥቁር ህዝብ ድል እንደሆነ የሚነገርለት ታላቁ የጦር ዘመቻ ድል ከተደረገ 129 ዓመታት አለፉ። ኢትዮጵያውያን ደማቸውን አፍስሰው አጥንታቸውን ከስክሰው ወራሪውን የኢጣሊያ ጦር ኃይል ሽንፈት አከናንበው ድል ያደረጉበት የአድዋን ድል የኪነ-ጥበብ ባለሙያዎች እንዴት ገለጹት? የአድዋ ድል በስዕል ገበታ በካንቫሱ እንዴት ሲሳል እንደነበር ትንታኔ የሰጡት ሳሊና ቀራጺ በቀለ መኮንን አለቃ ኤልያስ ከሳሏቸው ስዕሎች ጀምሮ እስካሁን ድረስ ያሉት ላይ ትንታኔ ሰጥተዋል። ሳሊና ቀራጺ በቀለ መኮንን ብሪታንያዊ ፈላስፋ ጆን ስዋርትዊል እንደሚለውና እኔም እንደማምነው የአድዋ ድል አስኳል የአድዋ ድል የዓለምን የዘርና የቀለም ተዋረድ ያፈረሰ ነው የሚለውን ይጠቅሱና ይህ ግን እስካሁን በስዕል አልተገለጸም ብለዋል። ይሄ ቪክትሪ የዓለምን የዘርና የቀለም ተዋረድ ያፈረሰ ነው፣ ሬሽል ሃይራርኪውና ያፈረሰ አስኳሉ ይሄ ነው። ይሄ በስዕል ተገልጿል እስካሁን አልተገለጸም፣ በተገቢው ደረጃ አልተገለጸም ባይ ነ ለኢትዮጵያን ብቻ ሳይሆን ለዓለም የጥቁር ህዝቦች፣ በቂን ግዛት ውስጥ ለነበሩት ሁሉ የነፃነት ቀንዲል ሆኖ የሚጠቀሰውን የአድዋ ድል ግን የግዝፈቱን የአስኳልነቱን ያህል ውርሱ አለመሠራቱን በቀለ መኮንን ያስረዳሉ። ይሄ ትልቅ ፎርሚላ ይሄ ትልቅ ቁልፍ ይሄ የማይሞት የማያረጅ አሴት፣ ይህን የዘርና የቀለም ሃይራርኪን ያሸነፈ ህዝብ በአዲስ መልክ የመጣን የዘርና የቀለም እንቆቅልሽ መፍቻ ሊያደርግ እንዴት አቃተው? የማያቋርጥ ድህነትና የድህነት ውላጅ የሆነ መከራን ማቆሚያ ማድረግ እንዴት አቃተው? ነፃነትን እየተከላከለ ሳያወላዳ ህይወቱን ለመስጠት ሁልጊዜም ዝግጁ የሆነ ኢትዮጵያዊ በውስጡ አንድም ቀን እንዴት የራሱ ነፃነት ላይኖረው ቻለ? የቪክትሪ አስኳል በየጊዜው ትውልዱን እየወጋን ኢንጀክት እያደረግን ለማቆየት የሞከርን አልመሰለኝም። ሙቀቱን በዚህ የተነሳ ጥያቄው አሁንም ትልቅ ጥያቄ የቲያትር ባለሙያዋ ትዕግስት አለማየው በ953 ዓ ም ከተሠራው ቃኛውና አድዋ ከሚለው ቲያትር ጀምሮ በቅርብ ጊዜ እስከተሠራው አድዋስ ቲያትር ድረስ የተሠሩ ስምንት ቲያትሮችን አድዋና ቲያትር በሚል ርዕስ ዳሳለች። ባለሙያዋ የሎሬት ጸጋዬ ገብረ መድን ሚኒሊክ ቲያትርን እንደ ታሪክ መጽሐፍ የሚቆጠር የአጻጻፍ ስልቱም የተዋጣለት መሆኑን አንስታለች። አድዋ ላይ የተሰሩ ቲያትሮች የሚያመሳስላቸውን ጠባይ በተመለከተም የቲያትር ባለሙያዋ ይህን አስረድታለች። አንደኛው ቅኝ ገዢዎች ምን ያህል መጥፎና ኢ ሰብአዊ እንደሆኑ ሁሉም ይስማማሉ። ሁሉም ሰብአዊ ጣሊያናዊ ገጥሞናል የሚል አንድም ጽሑፍ እዚህ ውስጥ የለም ማለት ነው። ይሄ አንደኛው የሚያመሳስላቸው ነገር ነው። ሁለተኛው የኢትዮጵያ ህዝብ መሪን ማክበር፣ የኢትዮጵያ ህዝብ መሪውን ያከብራል በዛ ዘመን የነበረው መሪውን ሲያከብር ግን መሪው ደግሞ ህዝቡን ሲመራ፣ በ እንዴት ነው ልመና በሉት እቴጌ ጣይቱ ምን ትላለች? የመቀሌ ምንጭ ላይ ያዘልኝ ሰው ልጁን አሳድጋለሁ፣ ተስካሩን አወጣለሁ ትላለች። ልመና በሉት አባ ብለው ነው ማለት ነው በቃ ሀገር ነፃነት የሚያመጣ ህዝቡ መሪውን ያከብራል፣ መሪው ደግሞ ህዝቡን ዝቅ ብሎ እንትን ይላል ማለት ሁሉም ተውኔቶችና ፊልሞች የሚስማሙበት ነገር ይሄ ነው ማለት ነው። የሚስማሙበት ሁሉም ጠንካራ ሆኖ ያገኘዋቸው ከታሪካዊ እውነት አንጻር የሚፋለስ ነገር ሲያደረጉ አንዳይም ሌላ ሁሉም ደግሞ የኢትዮጵያውያንን ጀግንነት ያወራሉ። ከአምስት ዓመታት በፊት አድዋ የአፍሪካውያን ድል በሚል ርዕስ በፕሮፌሰር ሀይሌ ገሪማ የተሠራው ፊልም በየትያትሮቹ ሲጠቀሱ የነበሩ ጉዳዮች የሚገኙበት መሆኑን ያስረዳቸው ትዕግስት፣ በዚያ ዶክመንተሪ ፊልም ውስጥ በቅርቡ ከዚህ ዓለም በሞት የተለዩት ፕሮፌሰር አንድሪያስ ሸት ያነሱትን ሐሳብ ጠቅሳለች። ኢትዮጵያውያንን ሲያደንቁ ፕሮፌሰር አንድሪያስ ምን ይላሉ? በዚህ በትንታኔያቸው ላይ እንግዲህ ምኒሊክ ኔሽን ቢውልዲንግ ላይ ነበሩ፣ አገር እየሰሩ ነበረ። አገር በሚሰሩበት ጊዜ ገብር ያሉት ህዝብ ካልገበረ የሚታሰር ወይም ከፍ ሲልም ሊገደል የሚችል ህዝብ፣ ወራሪ ሲመጣ ግን ምን ብሏል? አብሯቸው ለውጭ ወራሪ ሲሆን አብሯቸው ተሰልፎ ነበር። ኢትዮጵያዊ ማለት መልኩን፣ ልቡን እንዲህ ነው ብላችሁ ልትገልጹት የማትችሉ ጀግና ህዝብ ነው ለሀገሩ ደሙን የሚሰጥ ህዝብ ነው ብለው ይሄ አገላለጻቸው ደስ ይላል ማለት ነው። አድዋና ስነ ጽሑፍ በሚል ዳሰሳ ያደረገው ደራሲ እንዳለጌታ ከበደ ዳሰሳው ለህትመት የበቁና በአማርኛ የተጻፉ ድርሰቶች ማለትም ግጥሞች፣ አጫጭርና ረጃጅም ልብ ወለዶች አድዋን እንዲተረኩት የሚለው ላይ ትኩረት ማድረጉን አስረድቷል። ድርሰቶቹ የሚያመሳስላቸውን አብይ ነጥቦች የዘረዘረው ደራሲ እንዳለጌታ ከበደ ከኢህአዴግ ጀምሮ እስካሁን ድረስ የሚወጡ ድርሰቶች ላይ የአድዋ ድል መሪ ተዋንያኖቹ ከቦታቸው ሲወርዱ ይታያል ሲል አስረድተዋል። ብዙዎቹ በሚገርም ሁኔታ በወርሃ የካቲት ነው የሚጻፉት። ወሩ ሲቃረብ ድባቡ ይገፋፋቸዋል ማለት ነው። ብዙዎቹ የተጻፉበትን ጊዜ ሳይ የካቲት የካቲት የካቲት ይላል ማለት ነው። ከዚያ በኋላ ግጥሞቻቸው ላይ ደግሞ ስናየው በነጭና በጥቁር በአውሮጳዊና በአፍሪካ መካከል የተደረገ ጦርነት እንደሆነ በደንብ ነው የሚያሳዩት። የአህጉራት ጠብ ነው የሚሆነው እንጂ የሀገር ብቻ አይሁንም ማለት ነው። በጥቁርና በነጭ መካከል ያለውን ጦርነት በደንብ ነው የሚያሳዩት። ሌላው ደግሞ የሚገርመው በየዘመናቱ ያለው ነገር የመሪዎቹ ወይም ያለው ርዕዮተ ዓለም ተጽዕኖ ይታያል ማለት ነው። በዓጼ ኃይለሥላሴ ዘመን ብዙ ሲጻፍላቸው የማናየው ባልቻ አባ ነፍሶ በኋለኛው ጊዜ ሲመጡ እናያለን። በደርግ ዘመን የአድዋው ጀግና ብለን የምንጠራቸው ራስ መኮንን በግጥም እንኳን ሲደረስላቸው እኔ አልገጠመኝም። ልብ ወለዱ ስም እንደ ገጸ ባህሪ የሉም። በኢህአዲግ ዘመን እንዲሁም በብልጽግና ደግሞ አጼ ምኒሊክ ቴጌጣይቱ ከመሪ ተዋናይነት ቦታ ሲወርዱ ነው የሚታየው። ሁሉም ዘር ሁሉም ብሔር እኔም አለኝ እኔም አለኝ ይኸው ብሎ ሲያመጣ በነበረው ላይ እንደ መጨመር የሚታወቁቱ ከመድረክ ጀርባ እንዲሆኑ የማሸሽ አዝማሚያ ከ1983 ወዲህ ደምቆ የሚታይ በሥነ ጽሑፋችንም ጎልቶ የሚታይ ነገር ነው። ነጋድራስ አፈወርቅ ገብረ ኢየሱስ አጤ ምኒልክ በሚለው መጽሐፋቸው ላይ ከአድዋ ጦርነት ወዲህ የኢትዮጵያ ስም ፀሐይ ባየው ሀገር ሁሉ ታወቀ የሚለውን ጥቅስ አስቀድመው አድዋና ሙዚቃ በሚል ርዕስ ትንታን ያቀረበው ሰርጸፍሬ ስባት በአድዋ ጦርነት ወቅት 150 አዝማሪዎች መዝመታቸውንና ዘማቾቹን በማበረታታት በኩል ከፍተኛ ሞራል መገንባታቸውን የፕሮፌሰር ሬይሞንድ ጆናስን ዘ ባትል ኦፍ አድዋ የሚለውን መጽሐፍ ጠቅሶ አስረድቷል። በ1993 ዓ.ም የወጣው የድምፃዊት እጅጋየው ሽባባው አድዋ ሙዚቃ ከዚያ በፊትም ሆነ ከዚያ በኋላ ከተሰሩ ስራዎች ሁሉ የበለጠው መሆኑን ባለሙያው አንስተዋል። በጣም ኃይለኛ ስሜት ያለው ስራ ነው። የጀግና በመዘርዘር ወደ ጸብ ውስጥ መግባት አልፈለገችም። አንዱን ጥሎ አንዱን አንስቶም መሄድ አልፈለገችም። ያደረገችው በቀጥታ ሰው ተከፍሎበታል። ከደምና ከአጥንት ስንት ወር ገን ወደቀ በነፃነት ምድር ትናገር አድዋ ትናገር ትመስክር ብላልክ ከሁለት ሺ ዓመታት በፊት በክርስቶስ ሞት ዓለም እንደዳነው ሁሉ በክርስትናው ትረካ በነዚህ ጎበዝ ሟቾች ሞት ምክንያት የሰው ዘር በሙሉ ነፃ ወጣ ነው ምትለው እሷ። የዚህ አይነት ሜታፎር ነው ያለው፣ በጣም ጥልቀት አለው። በዴብሱ የአድዋ ጦርነት ሲካሄድ 150 አዝማሪ እንዳላገኘ ሁሉ ከዚያ በኋላ እስካሁን ድረስ የግዝፈቱን ያህል በሙዚቃ ለመሰራቱን ሰርጽ ያስረዳል። በአንጻሩ የተሸነፉት ጣሊያኖች ግዙፍ ስራ መስራታቸውንም ይጠቅሳል። ወደ ጣሊያኖቹ ስንሄድ በጣም የምትደነቁባቸው ውድ ስራዎች ደግሞ ሰርተዋል። ሰው ተሸንፎ እንዴት የሚገርም ስራ ይሰራል? የጣሊያን ሙዚቀኞች በኦርኬስትራልና ኦፔራቲቭ ትልልቅ ድርሰቶችን ይሄንን ሀፍረት በቁጭት ሰርተውታል። ይጠበቅብን የነበረው ለሼፐር ቢዘፍሉት ፕሮፌሰር አሸናፊ ከበደ እንደሰሩት አይነት አድዋ ይገባው ነበር። እሱን አላገኘም አድዋ አድዋ ኦፔራ አይገባው ነበር? በሀገራችን አድዋ የጃዝ ስራ አይገባው ነበር? በጥልቀት አሁን ዝም ብሎ ዘፈን አይነት ነገር አይደለም፣ ግጥም አይነት ነገርም አይደለም። ትንሽ ከዚህም ሻል ያለ ላቅ ያለ እነሱ እንደሰሩት ሰው ለሀፍረቱ ይሄን ይሰራል። ሰው ለድሉ እንዴት አንድ ደህና ነገር አይሰራም ብለን መተያየት ያለብን ይመስለኛል። አድዋና ኪነ ጥበብ በሚል ርዕስ በኢትዮጵያ ሳይንስ አካዳሚ በተሰናዳው ሙያዊ የውይይት መርሃ ግብር ላይ እንዴት ያን የሚያክል ድል የፈጸመች አገር የድሉን ውርስ ማስቀጠል አቃታት በሚል ቁጭት አዘል ሀሳቦች ሲነሱ ሰምቷል።